ላ አሰላሙ አለይኩም ወረህመቱላህ ወባረካቱሁ። ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ከኔገ አልሀምዱልላ። ይህንን ቪዲዮ ላይክ እያደረጋችሁ ምናልባትም ቱብ ላይ ያጠፋው ይችላል። የውከጠፋውም እያጥፋው። እኔ ግን ወደ እናንተ ሸር ከማድረግ ወደ አለልም ማለት ነው። እሱ ምንድን ነው እንግዲህ ይሄ ሁላ ህዝብ ወዴት ጉዞ የሚያደርግ ይመስላችኋል? ያ ጀመዓ እስኪ ገምቱ። ወዴት ነው ይሄ ሁላ ሰላማዊ ሰልፍ? እንደዚህ ተሰልፈው ዘመቻ ስራ ዘመቻ ነው ወይንስ የት የሚሄዱ ይመስላችኋል? እና ኢነ ኢላሂ ወኢነ ኢለይሂ ራጂዑን እዚ ጋ እንግዲህ የምታዩት ይሄን ጉድ የት ይመስላችኋል? የመን ነው የመን። ይሄ ሁሉ የኢትዮጵያ ህዝብ ነው ተከየሉ ይሄ የመን የሚባል ሀገር ማለት ነው። ግን ከኢትዮጵያ ከሀገራችን ይበልጣል? እዚህ የምትኖሩ ሰዎች እዚህ ሄዳችሁ ሀገራችሁን ጥላችሁ ሀገራችን መኖር ያደለም እዛው ይሻለናል እያላችሁ ወደ ሳኡዲ ብትገቡ እሺ፣ መቼም ሰርታችሁ ትለወጣላችሁ እንበል። እዚህ ካየማ ሰርተው እንደዚህ ኬሻና ና ኬንዲያ ወጥረው ሸራ ወጥረው የሚኖሩ ኢትዮጵያውያን ማለት ነው። በጣም ነው የሚያሳዝኑኝ እውነት። ያልተማረ ህዝብ ማለት ልክ እንደዚህ ነው፣ ልቁንስ ሀገራቸው ለምን የሆነ ዲያገት ቆፍረው አይኖሩም? ገብቷችኋል? የምላችሁ ይህ አሁን ከኢትዮጵያ ተሽሎ ነው? እንዲሁ ከኢትዮጵያ ኢትዮጵያ ምን የሚያስጠላ ሀገር ቢሆን ከሀገር የሚበልጥ ነገር የለም ማለት ነው። ከእናት የሚበልጥ ነገር የለም። የእናት ጅል የለውም አይደለም? ስለዚህ ይህ ሀገር ጅል የለውም ደግሞ ። ስለዚህ ይህ ሀገር ከኢትዮጵያ አይበልጥም። ሀገራችንን ምንም ሰላም ባይሆን ምንም ቢያስጠላ የሚኖርበት ሀገር ባይሆንም እንኳን ግን ከዚህ አይበልጥም። እጥፍ ይሻላል ብዬ ነው የማስበው። እንግዲህ እንዲያያችሁት፣ ይሄ ሁላ በንትን በከባድ መሳሪያ ተመትተው፣ እዚህ ጋር እንዳለ የኛዎቹ ናቸው። ትግሬዎቹ አማራዎች የሚያወሩት ያው ድምፁን አልፍቸው ነው። እዚህ ጋር እንደምታዩት ደግሞ ወንዴ ልጅ፣ እውነቴን ነው እምላችሁ፣ እንደዚህ ያሳዘነኝ የለም። በስተመጨረሻ ሱሪውን አስወልቀው ነው የገረፉት። በጣም ነው አንጀቴን የበላኝ። ህናልኝ ማለት ነው ምንም ቋንቋ አይችልም። የሚችለው አማርኛ ብቻ ነበር የሚያወራው። እነሱ ደግሞ የየመኒዎች ናቸው። በጎን መሳሪያ ይዘዋል። በጎን ልብሱን አስወልቀው ነው የገረፉት። ወላሂል አዚም ወንድ ልጅ በዚህ ልክ ማለት ባሁኑ ሰዓት ሶሻል ሚዲያ ላይ እያየን ያለነው ነገር ማለት ነው። የሆነ ነገር ሲፈጠር ሁሉም ቀርጾ ነው የሚፖስተው፣ ሁሉም ቀርጾ ነው የሚፖስተው። የምናየው ነገር በጣም ነው የሚያሳዝነው። እዚህ ደግሞ እንደምታዩት ይሄ ሁሉ የጥይት ዷዷዋታ ልነግራችሁ አልችልም። በጥይት እያባረሯቸው ማለት ነው፣ በከባድ መሳሪያ እየተኮሱባቸው እየሸሹ ነው፣ የመን ላይ ማለት ነው። ተመልከቱ። ይህንን አመድ ያማገር ምርጥ ሀገር ኢትዮጵያን አገር ትተው ትተው በየበረሃው እውነት ያሳዝናሉ። ምንም እኔ እንጃ ምን አይነት አስተሳሰብ ቢኖረው ነው ሰው። ይሄ ሁሉ እንግዲህ እዚህ ጋር ደግሞ እንደምታዋቸው ሰው ተመቶባቸው ሞቶባቸው ነው ሰው እየወሰዱ ነው። በጣም ነው የሚያሳዝነው። አያችሁ እንግዲህ እዛ አይታችኋል። በጥይት ሲሯሯጡ የመኔዎች ይቀርጣሉ። ሱብሃንአላህ በየቲክቶካቸው በየፌስቡካቸው በየቴሌግራማቸው ፖስት ነው የሚያደርጉት። ይሄ ሁሉ ኢትዮጵያዊ እያሉ መሳቂያ፣ እንደውም እየሳቁብን ነው ወላሂ። በጣም ነው የሚያሳፍረው። ኦ ደግሞ እዚ ጋር ሱብሐንአላህ። እኔ ማቀው፣ ቆይ አገራችን ማለት ነው፣ የሆነ ገበሬ፣ ሀብታም ገበሬ ብዙ ፍየል፣ ብዙ ከብት፣ ብዙ በግ ይኖረውና እረኛቸው እንደዚህ እየመራ ይወስዳቸዋል። እረኛ አይመራቸውም። እነሱ እየመሩ ከፊት ከፊት ይሄዳሉ። ባለቤታቸው ከኋላ ይከተላቸዋል ማለት ነው። እኛ ደግሞ የኢትዮጵያ ህዝቦች የከብት መሆናችን ልክ እንደ ከብት እንግዲህ ይኸው ተከየሉ። አረ ወገን፣ ወደ የት ነው? አንድ ሌላ ላይ ይመራቸዋል። ከዛ እነሱ ይከተላሉ። እንደ ከብት እንደ በግ ይከተላሉ። ወደ የት ነው? ወደ ሳውዲ ሳኡዲ እንኳን ማለት እኔ እንጃ። በዚህ ልክ እሺ፣ ሁሉም ሰው ይምጣ እንበል ሰው እንዴ! ግን እንደዚህ ነው ማለት ኢትዮጵያ ሰው አለ? ያ ጀመዓ፣ አትሳቁብኝ ወላሂ፣ ላዚሁ እኔ ስለሚገርመኝ ነው የማየው ነገር፣ በጣም አጅብ እኮ ነው። ይሄ ሁሉ አሁን ወደ የት ነው? ወደ ሳውዲ። አገሩን ትቶ ኢትዮጵያ የምትባል ሀገር በቃ ሰው እንዳይኖርባት ለቃችሁ ውጡ የተባለ ይመስል፣ እንደገና ደሞ ራ ማለት በቃ ውይ እየሰደቡን ነው አሁን። ወላ ሹፉ ሀዳ ኢትዮጵያ እነዚህ ራብተኞች፣ እነዚህ ስደተኞች፣ እነዚህ ችጋራሞች ነው የሚሉት። ወላ በጣም ያሳፍራል። ለምን ሰውን ሲያው በዚህ በቃ የሚመጣ ህዝብ የሚመጣ ህዝብ የት እንዴት ብዬ ልንገራችሁ። እንደዚህ አይነት ህዝብ አይታችሁ ታውቃላችሁ? ግን ማለት ነው በባህር የመጣችሁ ሰዎች፣ በየመን በረሃ አቋርጣችሁ የመጣችሁ ሰዎች ማለት ነው፣ እንደዚህ ነው የሚመጣው። እኔ በየመን ስላልመጣሁ እኔ እንደዚህ የሚመጣ አይመስለኝም። ማለት ትንሽ ሰው ነው የሚመስለኝ እንደዚህ እየተማራ እንደ ከብትና ፍየል እየነጋዴ የበግ መስል እየተማራ እንደዚህ የሚመጣ አይመስለኝም። ሀቂቀተል እንደዚህ ነው እንደሚመጣው በባህር የመጣችሁ በኮሜንት አስቀምጡልኝ። እውነት እኔም እኮ ግን በነገራችን ላይ ኢትዮጵያ በነበርኩበት ሰዓት እንትን ፓስፖርት ለማውጣት ትንሽ ነሽ ህጻን ነሽ ምናምን ሲሉኝ ማስታወቂያ እንመታም ሲሉ አስራ አራት አመቴ ሆኖ በሀያ ሶስት አመቴ ነበረ ያስመታውት መታወቂያ ና ያነውን በስንት መከራ ገና ነሽ ትንሽ ሁለት አመት ሶስት አመት ከዛ በኋላ ነው መሄድ የምትችው ምናምን ሲሉኝ፣ በባህር ይሄዳለሁ እያልኩ ነበረ፣ ስፎክሬ ነበረው። እንደዚህ መሆኑን አላቅ። እኔ በባህር ትንሽ የወንዝ የምፈራ ሰው የመንም ባህር ቆርጮ ልመጣ፣ በዚህ ወይ አላህ፣ አላህ አውጥቶኛል ከእንደዚህ አይነት ጉድ። እዚህ ጋ ደግሞ እንደምታዋቸው አረቂ፣ ጫት ደግሞ ሌላ ምንድን ነው ብቻ እነዚህ አስካሪ ነገሮችን ሀሺሽ፣ የተለያዩ ነገሮችን የሚያስጠንትን ድንበር ቆርጠው የሚያቀብሉ ኢትዮጵያውያን ሲያዙ ነው የሚያመለክተው። እንደምታዋቸው በቁጥጥር ስር ዋሉ። እነዚህ እንግዲህ ወይ የሞት ፍርድ ነው የሚፈረድባቸው፣ ወይ ዕድሜ የለካቸው እስር ቤት ነው የሚፈረድባቸው። በነገራችን ላይ የድንበር ላይ እንደዚህ አይነት ነገር የሚሰሩ ሰዎች በቃ ህይወታቸውን ሽጠው ነው። ማንም ሊደፍሮ አይችልም ሲሉ ነበር። ይሄ በጣም ደፋር ሰው ነው የሚሰራው። በጣም አደገኛ ነው። እንደምታው ጫት፣ ሀሺሽ ይህ አስካሪ ነገር፣ የሳኡዲ ህግ የማይፈቅደው ነገር፣ ህገ ወጥ ነገር ነው የሚሰሩት። እውነት የኢትዮጵያ ህዝብ ግን የዚህን ያህል ደደም ነው የመኔዎች? እነሱ እንትን ይሰጡና ለማን ነው የሚሰጡት? ለኢትዮጵያዊ ነው። ድንበር አሻግር፣ ድንበር ቁረጥና አሻግር ብለው የሚሰጡት ለማን ነው? ለኢትዮጵያዊ እንትን ነው ስደተኛ ማለት ነው። እነሱ ደግሞ ወደዚህ መግባት ሲያቀጣቸው ምን ያደርጋሉ? ይህንን ስራቸው አድርገው ቁጭ ብለው እዛ ጫታቸውንና እና ከምራቸውን እንደዚህ እያመላለሱ እየሮጡ እውነት። ቆይ ግን ማለት ነው እንደዚህ ወንድ ልጅ እንደዚህ ሽህም ተሸክሞ ጫትና ረቂ ሀሽሽ ተሸክሞ እንደዚህ ይሮጣል። ጠይብ፣ ሀገሩ ላይ ለምን ሮጡ? አይሰራም ሀገሩ ላይ? እኔ ምንድን ነው ችግሩ? የሆነ ነገር እኮ ቢሰራ ቢያንስ የእለት ጉርሱን የሚበላውን በጣም ትርፋማ ባይሆንም አይመስላችሁም ያጀማ እና የጀማ ተልከየር ላይክ ሰብስክራይብ እያደረጋችሁ ለሁሉም እንዲደርስ እንደዚህ አይነት ነገር ሳገኝ አመጣላችኋለሁ ለእናንተ ለተመልካቾች ማለት ነው አመጣላችኋለሁ ለምን ይሄ የውሸት አይደለም ትክክለኛ መረጃ ትክክለኛ መረጃ የሳኡዲ የቴሌቪዥን ጣቢያ አልጀዚራ አልአረቢያ ምናምን በቃ ያኔ ታዋቂ የቴሌቪዥን ጣቢያ ነው። እንደዚህ አይነት ነገር እየዘገበ ሸር የሚያደርገው ለህዝቡ ማለት ነው። በተለይ ፌስቡክ እና ቴሌግራም ላይ በደንብ ነው እንደዚህ አይነት መረጃ የሚለዋወጡት እነሱ ማለት ነው። ስለዚህ እነሱ ደግሞ እንደዚህ አይነት ነገር ሸር ሲያደርጉ ምን ይላሉ? የእነሱ ሰዎቹ በርቱ፣ አብሽሩ፣ ጠንክሩ፣ አላህ ያጠንክራችሁ፣ አላህ ይገዛችሁ ነው እያሉ ያሉት። እነዚህ ኢትዮጵያውያኖች ጣፈሹን በቃ አገራችንን አበላሹት ምናምን ነው የሚሉት። ወላሂ በጣም ነው የሚያሳፍረው። አሁን እንዴ እነዚህ ከሚሰሩት ጋር እኛ ማረብ ቤት ኩርትም ብለን የምንሰራ በየበርሃው ደግሞ ፍየልና በግ ያገደ የሚሰራ አንድ ላይ ነው የሚጨፈጨፈው። ገብቷችኋል የምላችሁ። እና ይህንን ይመስላል የዛሬው ቪዲዮ። ስለተከታተላችሁኝ አመሰግናለሁ። ሰላም አሌይኩም ወረህመቱላህ ወበረካቱ